አረቅኒ፣ አረቅኒ፣ አረቅኒ አረቅኔ እኔ እኮ ልጅቷን አትንኳት ጥይት ናት አልኩኝ። ጥይት ናት አትንኳ አልኩኝ። ልቤን የሰረሰረው የመጨረሻው የሀይሚ ንግግር ለዛ ነው። የሳኮቴ ውዶቼ፣ ባይ ዘ ወይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻራሌ የተከታታይ ሰላማችሁ ይብዛልኝ በያላችሁበት ውዶቼ እንግዲህ እኔ ስለ ሳኩኝ ቀድሜ በጣም ይቅርታ አድርጉልኝ። ሲጀመር ነገሩ አስ ቆይ ነው መጨረሻ ላይ የተናገረችው ነገር ስለሆነ የቅማሟ ማለት ነው። ግን ቆይ በኋላ ነው የምነግራችሁ፣ አሁን አልነግራችሁም። በመጀመሪያ ስለ ቅማሟ ውበት፣ የኔ ውበታም፣ የኔ ልዕልት፣ የኔ አማላይ፣ የኔ ሴት ወይዘሮ የኔ በቃ የኔ እንቁ፣ አንቺ እኮ ሁሉ ነገር የሚያምርብሽ ነሽ፣ ብትናገሪ፣ ብትለብሺ፣ ብትራመጂ እናቴን በቃ እግዚአብሔር እኮ ብስል አድርጎ እኮ ነው የፈጠረሽ። ለአንቺ እኮ ትምህርት ራሱ አያስፈልግሽም። እግዚአብሔር ሁሉን ነገር በጥበቡ አስተምሮ ነው የፈጠረሽ። በቃ እኔ ምን ልበልሽ? ትምህርት ቤት መሄድ ራሱ አይጠበቅብሽም ነበረ። ዝም ብለሽ ነው ትምህርት ቤት የሽ ሀይምዬ፣ እግዚአብሔር እኮ ሁሉን ነገር ነው የሰጠሽ። በቃ እኔ ከላይ ነው ከላይ የእኔ እንቁ ዛሬ ደግሞ ከልጁ ጋር እንዴት ነው ድምቅ ድምቅ ብላ፣ በቃ ይሄን ስማ፣ ማች ነው የሚለብሱት። ውዶች ግን አንድ ነገር እኔ ታየኝ፣ ምን እንደታየኝ ታውቃላችሁ? ታቃላችሁ ሁለቱ ልጆች ብቻ ሆኖ ቢመጡልን አልኩኝ፣ ቅዱስና ሀይሚዬ ብቻ አብረው ሆኖ ቢመጡልን። ይሄ ልጅ በጣም የተቀደሰ ልጅ ነው፣ እንደ ስሙ ማለት ነው። እኔ ታይቶኛል፣ ሊሆና ሌላ አይኔ ላይ በቃ ብቡ እያለ ነው ገባ እና ሀይሚዬ ከቅዱሴ ጋራ ብትመጭልን ሁል ጊዜ ማብረሽ፣ በሱም ቻናል በአንችም ቻናል እኔ በጣም ነው ደስ የሚለኝ። እንደዛ ቢሆን ማለት ነው። ይህንን ያልኩበት ምክንያት ምንድነው ውዶች? ከቡሩኬ ጋር ስትገናኝ ሰላሟን ነው እያጣቻለችው። ሴት ይዞ ነው የሚመጣው፣ ነቆራ ነው ሁል ጊዜ የሚናገራት ነገር። ደግሞ ሴት ልጅ ናት ይሰማታል። አንድ አመት ሙሉ ምንም ነገር ሳይፈጠር በእሷና በእሱ መሀል እሷ እየወደደችው፣ እሱ ግን አልወደዳትም፣ አላፈቀራትም። እሷ ግን አይኖቿ ይናገራሉ እንደምትወደው ትልቅ ቦታ እንዳላት፣ ትልቅ ተስፋ እንዳላት ሴት ልጅ ናት። ተስፋ ሰጥቷታል። ህይወቴ ምኔ ምኔ፣ መቼም አረሳትም፣ በየቪዲዮ አለ ይችን ህይወቴ ያላትን እና ያ ሁሉ ተስፋ ስላለ በመጡ በተገናኙ ቁጥር ሲነጋገሩ እንትን ይላታል ሁልጊዜ። ቅስሟ እየተሰበረ ነው የሚሄደው አዲስ ነገርን ማሰብ አትችልም። ወደኋላ ነው እየተጎተተች የምትሄደው። የማይቀጥሉ ከሆነ እየመጣ ሊያበሽቃትና ሊያናድዳ ሴት ጎትቶ እየመጣ ማብሸቅና ማናደድ የለበትም። እሷም ሴት ልጅ ናት ራሷን ማጽናናት ተጎርታለች። ሀይሚ እኮ ባለፈው እለት ወፍራ ነበረ፣ ትንሽ ትንሽ ድምቅ ብላ ነበረ። እያት አሁን በሁለት ቀን ውስጥ እንዴት እንደከሳች። ከስታ ራሱ እንደ ፀሐይ እያበራች ነው፣ ነገር ግን ይሄ መሆን የለበትም ብሰሉ ተብላችኋል እንዴ እኛ ፐብሪክ ያደረግነው ብስል ነገር ነው አላለችም ሁል ጊዜ ታዲያሳ ሁል ጊዜ ነው አንቺ ብስል ነገር ነው ወደኛ ይዘሽ የምትመጪው ጥሬ ነገር አይደለም ምክር ምክር የምትሰሚ የኔ እንቁ የሚነግሩሽን አስተያየት የምትቃበይ አንቺ እኮ እንቁ እኮ ነሽ እንዴ ብሩኬ ብሩኬ መስመር መስመር እኮ ልታስዩ እኮ ትንሽ ቀርቶ ነበረ። ነገር ግን ከመስመር ያወጡት እኮ ሌላ ሰዎች ናቸው። ለማንኛውም ውዶቼ ዛሬ እንግዲህ ሁለቱም ሀይሚዬም ቅዱስም አብሮ ድምቅ ድምቅ እምር ብለው ነው የመጡት። ማችን ነው የለበሱት በሉኝ፣ እንዴት እንደሚያምሩ ያቺ ደግሞ ቁምጣ ለብሳ ነው የመጣችው። ያው ለብሩኬ እንደዛ አይነት አለባበስ ስለሚመቸው ምቾቱ ነው ያሳካችለት ማለት ነው። የኛዋ ደርባባ ግን ረዘም ያለ ልብስ ነው የለበሰችው። እንዲሁም እሱም ሹራብ ነገር ነው የለበሰው ምናምን። ዋው አንድ አይነት ነው የለበሱት። ብቻ አሪፍ ሆኖ ነው የመጡት ዛሬ የተገናኙበት ምክንያት። ያችኛዋ ዶማ ለምን እንትን ቦርሳ የት አለች ብለ አልሽው? ማንሽ አንቺ እና ታዲያ አንቺ ምንድን ነሽ? ቦርሳ እኮ ነሽ፣ ተቀያሪ ቦርሳ ተቀያያሪ። ለማንኛውም አንቺ የሆነ ቦታ ስትሄጂ ሌላ ደግሞ ተቀያሪ ቦርሳ አለች። ትናንትና ስትውረገረግ ስጨፍር ነበረ፣ ወገቧ ቅንጥስ ሰበር ምናምን ነገር ስጨፍር ነበረ። አላይሽም? እንዲ አችኛዋን ቦርሳ አላይሻትም? እንዲ ላስታውስሽ ብዬ ነው። እና እንደዚህ እንደዚህ አትበይ ከቤታችን ውጡ፣ ምናምን አንቺ ከብሩ ከህይወት ውጪ ምናምን አንቺ እኮ ዛሬ የመጣሽ ነሽ። ምን ነው ያዙ፣ ይልቀቁኛልሽ። ተረጋጊ እንጂ፣ ተረጋጊ። ሀይሚ የተተዎች አንቺ የማትተውይበት ምንድን ነው ነገሩ? ነገ እኮ አንቺም ተቀያሪ ነሽ። ገብቶሻል። ሀይሚማ ታማኝ ነች። ብዙ ነገር ታግሳለች። ብዙ ነገር ብዙ ነገር ምን ያልታገሰችው ነገር አለ? ቤተሰብ በማታውቁት ነገር ሀይሚ ቀበጠች፣ ሀይሚ እንደዚህ ምናምን አትበሉ ጉዶቼ። እኔ ክርስቶስን ነው የምላችሁ፣ ትክክለኛ መረጃ ትክክለኛ ነገር እኔ ብዙ ነገር ሰምቻለሁኝ፣ እዚህ ቶ ብሎ መጥቼ ያላወራሁት ማለት ነው። ሀይሚ በጣም ብዙ ነገር ነው ታግሳ የኖረችው። እኔ እግዚአብሔር ነው ምላችሁ፣ ብዙ ነገር ታግሳለች። ብዙ ብዙ ነገር እናንተ ማታቁት። ሀይሚ እዚህ ጋር መታ ካሜራ ላይ ስለሳቀች ብሩኬ ህይወቴ ስላላት አጓጉል ተስፋ ስለሰጣት እውነት ደስተኛ ትመስላችኋለች? ይች ልጅ በጣም ብዙ ነገር ነው የቻለችው። ሆድ ምግብ ብቻ አይደለም የሚችለው። የሀይሚዬ ግን ብዙ ነገር ብዙ ነገር በሆዶ አይቻልም።